ሰላም አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኡሙረያን ዩቱብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉም ሰላም ነው። እንደተለመደው ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁኝ። እንደምታዩት የትራስ ልብሶች ከባለፈው ጀምሬ አንዳንድ የትራስ ልብሶች ከኔ ጋር እያወጣው ነበርና፣ ዛሬ ደግሞ ወደ ወልቂጤ አካባቢ የሚላክ ከነ መጋረጃቸው ማች የሆኑ በጣም የሚያምሩ የትራስ ልብሶች ይዤላችሁ መጥቻለሁኝ። እንግዲህ ይዚ ጋር እንደምትመለከቷቸው ሶስት አይነት መጋረ መጋረጃዎች አሉ። ከባለፈውም ጀምሬ መጋረጃውን እየለቀኩ እያሳየኋችሁ ነበር። በጣም ጠንካራና በጣም ቆንጆ መጋረጃዎች ናቸው። ሶስቱም አይነት መጋረጃዎች ተመሳሳይ ሆነው ጨርቅነታቸው አንድ አይነቱ ነው፣ ግን ከለር ብቻ ነው የሚለያየው ማለት ነው። እዚህ ጋር እንግዲህ ለትራስ ልብስ ማች አድርጌ ሁለቱ የትራስ ልብስ በመጋረጃ ማች አድርጌ እንዲሁም ደግሞ የመጋረጃ ማሰሪያ ለየት ያለና ቆንጆ አድርጌላቸዋለሁኝ ሁሉም የተሟላ የምግብ ሱፍራ፣ የቡና ሱፍራ እንዲሁም ባስኬትና ሶፍት ቃለ ሁሉም ነገር የተሟላ ነው። በጣም ነው የሚያምረው። በነገራችን ላይ ወደ ወልቂጤ አካባቢ በጣም ከስተምሮች አሉኝ። ረጅም ጊዜ ከኔ ይወስዳሉ። እንግዲህ አጋጣሚ ይህንን ቪዲዮ የምታዩትም ከስተምር ቼክ ካላችሁ የእቃውን ጥራት መመስከር ይቻላል ማለት ነው። በጣም ነው የሚያምረው። በጣም ዘመን የማያልፍበት ዘመን ተሻጋሪው ከፋይ የትራስ ልብስ በቃ ሁሌም ፋሽን ያልፈበትም ጥንካሬውም እንደነበረ በጣም የሚያምር የትራስ ልብስ ነው። ሁሌም ፍክት የሚያደርግ ቤት በዛ ላይ በጣም ብዙ አይነት ከለሮች ስላሉት በጣም ብዙ አማራጮች ስላሉት ከፋይ ከሃያና ከዛ በላይ የከለር አማራጮች ስላሉ እናንተ በምትፈልጉት አይነት ከለር መርጣችሁ ማዘዝ ትችላላችሁ ማለት ነው። እንግዲህ አሁን የትራስ ልብስ ዋጋ ጨምሯል። ግን እኔ በጣም በተመጣጣኝ ዋጋ ነው እየሰራሁ ያለሁት። የትራስ ልብስ አራት መቶ ብር ቤቢ ደግሞ ሁለት መቶ ሀምሳ ብር እንዲሁም የፍራሽ ልብስ አንድ ሺ ብር የቡና ስፍራ አንድ ሺ አምስት መቶ ብር እንዲሁም ከነ ባስኬቱና ከሶፍት እቃው አንድ ሺ አምስት መቶ ብር ማለት ነው። እንዲሁም የምግብ ስፍራ ረጅም ነው። ያው ብዙ ጊዜ ወደ ወልቂጤ አካባቢ ሲያዙኝ ከነ ምግብ ስፍራ ነው የሚያዙኝ ማለት ነው። የምግብ ስፍራ ብዙ ጊዜ እኛ ጋ አካባቢ አልተለመደም፣ ግን ከቡናው ስፍራ ጋር ማች አድርገው ነው የሚያዙኝ። ረጅም ነው በጣም ቢያንስ ሳይዙ መጠኑ ከቡናው ስፍራ እጥፍ ነው የሚሆነው። እሱ ደግሞ ሁለት ሺ ብር ማለት ነው። የምግቡ ስፍራ በጣም በአስተያየት በጣም በተመጣጣኝ ዋጋ ነው እኔ የምሰራው። እንግዲህ ደንበኞች ይህ እንደምታውቁት እኔ ሰው መያዝ ከስተመር ማያዝ ነው ንፈልገው እቃዎቼን ጥርት አድርጌ ሰርቼ ደንበኞች ድጋሚ ወደ እኔ ተመልሰው እንዲመጡና በዋጋ ተተማረው እንዳይሄዱ ነው የማደርገው ማለት ነው። ስለዚህ በጣም በተመጣጣኝ ዋጋ በጣም ቆንጆ አድርጌ ከስተመሮች እንዲወዱት አድርጌ ነው የምሰራው። እና እንግዲህ የምታያቸውን እቃዎች እንደ አጋጣሚ አዳሬን ነው የጨረስኩት ማለት ነው። በጣም ደክሜ አጋጣሚ ነገ መሄድ ስለነበረበት በቃ የመብራትም ጉዳይ እዚህ በጣም ነው የሚሄደውና፣ መብራት በተለይ ቀን በጣም ይጠፋል፣ ይሄዳል፣ ይመጣል፣ ምንም አያሰራም። አዳሬን እንደምንም ጨርሼ ደንበኞቼን ላለማስከፋት ማለት ነው። ደንበኞቼን እንዳይ ያው ካሉ ቢ ሰባተኛውን ቀን እንዳያልፍብኝ እኔ በጣም ነው የሚጨንቀኝ። የሰው አማና እንደዚያ አድርጌ እንግዲህ ትእዛዛቸውን አድርሻለሁኝ። ነገጧት ከመርካቶ ወደ ወልቂጤ የምልክላችሁ ነው የሚሆነው። እንግዲህ ይህንን የትራስ ልብስ ከወደዳችሁት፣ መጋረጃዎችንም ከወደዳችሁ ሌሎችም የከለር አማራጮች አሉ። በአስቀመጥኩላችሁ ቁጥር በቴሌግራም በኢሞ በዋትሳፕ አናግሩን። ኢንሻላ በጣም ብዙ አማራጮች አሉ። እናንተ ገብታችሁ ስታዋሩን አማራጮቹን የምንልክላችሁ የሚሆኑ ማለት ነው። ከነዚህም በተጨማሪ ደግሞ አረቢያ መልስ የምትፈልጉ ከሆነ አረቢያ መልሶችም አሉን። ድጋፍም ሁሉም ነገር የምትፈልጉትን ነገር በውስጥ መስመር ጠይቁን። አሁን በተለይ ረመዳን ጠጋ እያለ ስለሆነ ሰው በጣም እያዘዘ ነው። ያው ረመዳን እንደምታውቁት የኢድ ስራ የበዓል ስራ ስለሆነ በጣም ይበዛብናል። ከወዲሁ እንግዲህ የምትፈልጉ ካላችሁ ለረመዳን፣ ለኢድ ለቤተሰቦቻችሁ ስጦታ መስጠት የምትፈልጉ እንዲሁም ለወዳጅ ለዘመድ መስጠት የምትፈልጉ መጋረጃ የሚሆን የትራስ ለብስ መድሊትም እንግዲህ ደውላችሁ ወይም ደግሞ ጽፋችሁ አሳውቁም ማለት ነው። እንሻላ ምላሻችሁን ፈጣን ፈጣን ነው የሚሆነው። ያው እንደነገርኳችሁ እስከዛሬም ሁሌ የሚላለው በእያንዳንዱ ቪዲዮዎቼ ማለት ነው በነጋዴ ለነጋዴ በምንሰጥበት ዋጋ ሶስትና ከዛ በላይ ሆናችሁ ከመጣችሁ እንሰጣችኋለን። የዚህ እድል ተጠቃሚ ሁኑ ላችኋለሁ። አሁን ለምሳሌ እዚህ ጋር የታዘዝ ነው የሶስት ሰው ነው ይሄ ትዕዛዝ ማለት ነው። ስለዚህ ለነሱ በጣም በአሪፍ ዋጋና በተመጣጣኝ ዋጋ ነው የምንሰጣቸው ማለት ነው። የሰጠናቸውም እንደዛው ነው። ስለዚህ እናንተም የዚህ እድሉ ተጠቃሚ ለመሆን ሶስትና አራት ከዛ በላይ የሆናችሁ አንድ አካባቢ ያላችሁ ልጆች ብታዙኝ ኢንሻአላህ እንቀንስላችኋለን ማለት ነው። በጣም በተመጣጣኝ ዋጋ ጽድት ያለቃ ቆንጆ እቃ ማለት ነው። እንግዲህ ይሄንን ስራ ለሰባት አመት ተከታታይ ለሰባት አመት ስሰራ ኖርኩኝ። እንግዲህ እስካሁን አልሐምዱላህ ረቢል አለሚን እስካሁን እንግዲህ በጣም ብዙ ያው በጣም ብዙ ባይ ባይ በልም ትንሽ አንዳንድ ያው ወቀ ወቀ ይመጣል። ያው ሁሉንም ሰው ማስደሰት አይቻልም። ግን ኢንሻአላህ እኔ በጃልኩት አቅም እናንተን ለማስደሰት ከስተመሮቼ ለማስደሰት እቃውን በአማና ሰርቼ የተባልኩትን ሰርቼ ለማድረስ በጣም እየጣርኩና እየተጋው የምገኝ እኔ ማለት ነው። እንግዲህ ቪዲዮ ላይክ ሸር እያደረጋችው አበረታችን። በጣም እይታው ቀንሶብኛል። ያው ስለጠፋሁም ነው በእርግጥ እይታው የቀነሰው። ዩቱብ በጣም በተደጋጋሚ መስራት ይጠበቅበታል። ከተረሳ ያው ሰውም ይረሰዋል ማለት ነው። እንግዲህ ለቻናሉ አዲስ የሆናችሁ ደግሞ ላይክ ሸር እያደረጋችሁ ሰብስክራይብ ያደረጋችሁ አበረታቱ። ኢንሻአላህ ደግሞ ቀጣይ አዳልስ ነገሮችን ይዤላችሁ እመጣለሁ። እንግዲህ እነዚህን እቃዎች ጉዞ ወደ ወልቂጤ ወደ ወልቂጤ የሚሄዱ እቃዎች ናቸው። ማንኛውም ቦታ የትኛውም ሀገር እዛዙን መላክ እንችላለን። ቀጣይ እንግዲህ አዲስ ነገር ይዤላችሁ እስክ መጣ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።